የቡድን መሪው በእግር ኳስ ተጫዋቿ ላይ ድብደባ ፈጸመባት። ድርጊቱ እጅግ አሳፋሪ ነው በሚል እየተወገዘ ይገኛል። ሁለት ወረዳ ቤተ ክህነቶች የኢትዮጵያ ሃይማኖት ተቋማት ጉባኤ ያወጣውን የመጀመሪያ ደረጃ ሪፖርት ውድቅ አደረጉም። በተፈጸመ የድሮን ጥቃት 16 ሰዎች መገደላቸው ተሰማም። በጥቃቱ በርካቶች ቆስሏል ተብሏል። በመንገድ ላይ ስብከት መማረራቸውን አንዳንድ ግለሰቦች ተናገሩ። ከመጎተት ለተጨማሪ እንግልትም እየተዳረግን ነው ማለታቸውም ነው የተሰማው። ሰላም ጤና ይስጥልን። የፈጠነ ሚዲያ መረጃዎች ከሳት ጀምሮ ወደ እናንተ ይደርሳሉ። የሐዋሳ ከነማ የሴቶች እግር ኳስ ክለብ ተጫዋች በክለቡ ቡድን መሪ መደብደቧ ተሰማም። የሐዋሳ ከነማ ሴቶች እግር ኳስ ክለብ ተጫዋች በሆነችው ለምለም አስታጥቂ ላይ በቡድን መሪ ታረቀኝ ወንድሙ ከፍተኛ ድብደባ ደርሶባት ወደ ሆስፒታል መወሰዷን ከስፍራ የተገኘው መረጃ አመላክቷል። በሐዋሳ ከነማ የእግር ኳስ ክለብ የሴቶች ቡድን ውስጥ የተፈጸመው ድርጊት አሳዛኝና አሳፋሪ ነው እየተባለ ይገኛል። የኢትዮጵያ ብሔራዊ የሴቶች ቡድን አባል የሆነችውና የክለቡ አንዷ የጥንካሬ ምንጭ ናት የተባለችው ተጫዋች ለምለም አስታጥቂ ላይ በቡድን መሪዋ ክፉኛ መደብደቧ ብዙዎችን አስቆጥቷል ተብሏል። በማህበራዊ ሚዲያ በሰፊው እየተሰራጨ ባለው ቪዲዮ ላይ እንደሚታየው ጉዳት የደረሰባት ተጫዋች ለምለም አስታጥቄ ጓደኞቿ ወደ ሕክምና እንድትሄድ ሲያግባቧት ይህ እኮ የሚያስመታ ነገር አይደለም በሚል ስትመልስ ትሰማለች። ይህ ድርጊት ምን ያህል ከስፖርታዊ ጨዋነት የራቀ እንደሆነ ያሳያል እየተባለ ነው የሚገኘው። አንድ አሰልጣኝ ወይም የቡድን መሪ በየትኛው ምክንያት ቢሆን በተጫዋች ላይ አካላዊ ጥቃት መፈጸሙ በፍጹም ተቀባይነት የሌለው ተግባር ስለሆነ የስፖርቱ ማህበረሰ ና የሐዋሳ ከነማ ደጋፊዎች ለተጫዋቿ ፍትህ እንዲሰጥ በብርቱ እየጠየቁ ይገኛሉ ተብሏል። አቶ ታረቀኝ ወንድሙ ድብደባውን ከፈጸመ በኋላ በሐዋሳ ኢንጆሪ ጭፈራ ቤት ሲዝናና ማምሸቱን የአይን ማኞች ገልጸዋል። በክልሉ ብሎም በሀገሪቱ በሴቶች ላይ በተደጋጋሚ ጥቃት እንደሚደርስ መረጃዎች ያመላክታሉ። የሲዳማ ክልል ፖሊስ ወንጀል የሚያጋልጡ አካላት ላይ ዛቻና ማስፈራሪያ ሲያደርሱ በተደጋጋሚ ታይተዋል። በመሆኑም ዛቻውን ትተው በአፋጣኝ ህጋዊ እርምጃ ወስዶ ለህዝብ ይፋ ሊያደርግ ይገባል ሲሉ

ሁለት ወረዳ ቤተ ክህነቶች የኢትዮጵያ ሃይማኖት ተቋማት ጉባኤ ያወጣውን የመጀመሪያ ደረጃ ሪፖርት ውድቅ አደረጉ። የቀረበው መግለጫ ተንሻፎ የቀረበ ነው፣ የአካባቢው ሕዝብም በዚህ አዝኗል መባሉ ነው የተሰማው። አጣሪ ኮሚቴው በመጀመሪያ ደረጃ የምርመራ ሪፖርቱ የሰሞኑን ግድያ አንድን ሃይማኖትና ብሔር ትኩረት ያደረገ አይደለም ማለቱ የሚታወስ ነው። ከሌሎች ወረዳዎች ተለይተው ስማቸው ቢነሳ ተጽዕኖ እንደሚደርስባቸው የገለጹ ሁለት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የወረዳ ቤተ ክህነቶች የጉባኤው አጣሪ ኮሚቴ ያወጣውን ስፖርት ውድቅ አድርገዋል። ጩኸታችንን ሰምቶ ወደሚመለከተው አካል ያቀርባል ተብሎ የታሰበ አንድ ትልቅ የሃይማኖት ተቋም ግድያው የአንድን ሃይማኖትና ብሔር ያተኮር አይደለም የሚል በግልጽ የወጣውን ነገር አንሻፎ አቅርቧል። ሰዎቹ በትክክል ከቤት ውጡ፣ አገሩን ልቀቁ፣ አይመለከታችሁም፣ ቤቱ ንብረቱ የእናንተ አይደለም መባላቸውን ከሞት የተረፉት በህይወት ያሉት ጭምር እየተናገሩ ብሔር ተኮር አይደለም ተብሎ ሲቀርብ በሟቾች ላይ ማላገጥን ያሳያል ብለዋል። የቀረበው መግለጫ የውሸት ነው እንዲህ እየተገደሉ እየታየ እንኳ ፎ የቀረበው መግለጫ አካባቢው ላይ ያለውን ህዝብ እጅግ በጣም አሳዝኖታል። ከዚህ በኋላ ወደ ሃይማኖት ተቋማትም ወደ መንግስትም አንሄድም፣ ወደ ሰማይ አምላክ ብቻ እንጮሃለን። የሰማይ አምላክ ፍርዱን ይስጥ እያልን ህዝቡን እያጽናናን ነው ያለነው ሲሉ ነበር ቅሬታ አቅራቢዎቹ የተናገሩት። በዚች በጥቅምት ወር የተደረገችውን እንጂ ሌላውን ለማየት አልሞከሩም። አስር ሰዓት መጡ፣ 11 ሰዓት ተመለሱም። ከማንም ጋር አልተገናኙም። ስለዚህ የአካባቢው ችግር በአንድ ሰዓት ውስጥ የሚፈታ አይደለም። ማጣራት ከተፈለገ በየክፍሉ ማጣራት ነበር የሚያስፈልገው። ነገር ግን ማጣራት አልተደረገም። የሃይማኖት ተቋማት ጉባኤ በዚህ ደረጃ በህዝበ ክርስቲያኑ ላይ በደል ፈጽሟል የሚል ቅሬታ እንደቀረበበት ነው ለማወቅ የተቻለው። የኢትዮጵያ ፌዴራል መንግስት በትግራይ ኃይሎች ላይ ባለፈው ሳምንት ተፈጸመው በተባለው የድሮን ጥቃት በትግራይ ግዛት ውስጥ እንዳልተፈጸመ ከአንድ የትግራይ ባለስልጣን መሰማቱን መረጃዎች ጠቆሙ። የትግራዩ ባለስልጣን የድሮን ጥቃቱ የተፈጸመው በትግራይ ድንበር አቅራቢያ አፋር ክልል ውስጥ ገብተው በሰፈሩ የትግራይ ታጣቂ ኃይሎች ላይ እንደሆነ መናገራቸውን ዘገባው ጠቅሷል። በተፈጸመው የድሮን ጥቃትም 16 ታጣቂዎች ተገድለው ሌሎች 22ቱ እንደቆሰሉም ተገልጿል። በጉዳዩ ዙሪያ ከፌዴራል መንግስቱ ባለስልጣናት ምንም አይነት መረጃ እንዳልተገኘም ነው የተነገረውም። አንድ ስማቸው እንዲጠቀስ ያልፈለጉ የረዲየት ድርጅት ሰራተኛ ተናግረዋል። የሚል መረጃ እንዳሳየው የትግራይ ኃይሎች ባለፈው ሳምንት አፋር ክልል ውስጥ ፈጸሙት የተባለውን ጥቃት ተከትሎ ሴቶችና ህጻናት የሚበዙባቸው 180 የአፋር ክልል ነዋሪዎች ከቀያቸው እንደተፈናቀሉ ተናግረዋል ተብሏል። ለትግራይ ባለስልጣናት ቅርብ የሆኑ አንድ ስማቸው ያልተጠቀሰ ምንጭ ደግሞ አፋር ክልል ውስጥ ጥቃቱን የፈጸመው ሀራ መሬት ወይም የትግራይ የሰላም ኃይል የተባለው አፋር ውስጥ የሚንቀሳቀሰው ታጣቂ ቡድን እንደሆነ መናገራቸውን መረጃው ጠቁሟል። ባለስልጣኑ ሀራ መሬት ከቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝደንት ጌታቸው ረዳ ግንኙነት አለው በማለት መክሰሳቸውን ያመለከተው ዘገባው በጉዳዩ ዙሪያ ከጌታቸው ረዳ የተሰጠ ምላሽ አለመኖሩ ተገልጿል። የመንገድ ላይ ስብከትን የሚያስቀር የህግ መሻሻልና ማስፈጸሚያ መመሪያ ሊዘጋጅ እንደሚገባ ተገለጸም። የትኛውንም የሃይማኖት ተቋም በማይወክልና ይልቁንም ማህበረሰቡን በሚረብሽና በሚያማርር ሁኔታም በመንገድ ላይ የሚደረግን ስብከት የሚያስቀር ህግ ሊሻሻልና መመሪያ ሊዘጋጅ እንደሚገባ ከአዲስ አበባ ከተማ ሰላምና ጸጥታ ቢሮ የተገኘው መረጃ አመላከተም። በንግድና በመንገድ ላይ እየተጎተትን እየተሰበክን ነው በማለት ማህበረሰቡ በተደጋጋሚ ቅሬታ እንደሚያቀርብም ተገልጿል። ድርጊቱ የመልካም አስተዳደር ችግር ሆኖ በመለየቱ የህግ ማሻሻያ ከሚያስፈልጋቸው ጉዳዮች አንዱ እንደሆነ ነው የተገለጸው። በተደጋጋሚ ጊዜ በፕሮቴስታንት እምነት ተከታዮች መንገድ ላይ ተገፈተርን፣ ተጮህብንና የመሳሰሉ ቅሬታዎች ሲሰሙ እንደነበረ መረጃዎች ያሳያሉ። በዚህም ለህግ እስከ መቅረብ የደረሱ ግለሰቦች መኖራቸውን ለማወቅ ተችሏል። ይህንና መሰል ድርጊቶችን ማስቆም መቻል ሰላምን መፍጠር ነው የሚሉ አስተያየቶችም እየተሰጡ ይገኛሉ። ውድ የቻናላችን ተከታታዮች የዛሬው መረጃዎቻችን የሰማችኋቸውን ይመስሉ ነበረ። ስለ አብሮ ነታችሁ እጅግ አርገን እናመሰግናለን። ላይክ ሸር፣ ሰብስክራይብ በማድረግ አበረታቱን። በእያላችሁበት ጥሩ ጊዜ ተመኘን። ሰላም